ጌታ ኢየሱስ ብዙ ጊዜ ተገልጦልኝ አይቻለሁ፣ በጣም ብዙ ጊዜ። ግን አንድ ነገር ብቻ ገባኝ፣ እሱ ለልጆቹ ራሱን መግለጥ እንደሚወድ ተረዳው። ጌታ ሆይ እኔ ይበቃኛል አልችልም እስከምል ድረስ ብዙ ጊዜ ክብሩን ሲገልጥ አይቻለሁ። ከሙሴ ጋር ሲያወራ እንደ ነበር ልክ እንደዛ ከጌታ ጋር ብዙ ጊዜ ኅብረት የማግኘት እድሉን አግኝቻለሁ። አንዳንድ ሰዎች ሊያምኑት የማይችሉትን ብናገር እንኳን ብዙ ነገሮች ወደ የት ያንጥቶ አይቻለሁ። ጌታ ግን ያ ሁሉ ቀረቤታ ከምን የተነሳ ነው ካላችሁ ሁሉ የሚነግረኝ እሺ ስለምትለይ ነው ልጄ ይለኛል። ስለምትታዘዘኝ ነው ይለኛል። እና ዛሬም ያን ትውልድ ይፈልጋል ጌታ። የሚታዘዝ ትውልድ ቺን ምድር የሚንቃት ቺን ዓለም የሚንቅ ሰው ይፈልጋል። የሚንቅ ቺ ጣፊዋን የሚንቃት ኃጢአትን የሚንቅ ዝሙትን ስርቆትን የሚንቅ ጨካኝ የሆነ ትውልድ ይፈልጋል። ስለዚህ እዚህ ያላችሁ አገልጋዮችም ጸልዩ ጸልዩ። ሁላችሁም ማየት ፈለግኩ። ጌታ ሆይ ራብከኝ በሉት፣ ንገሩት። ማየት ፈለግኩ። ጥማቴ እሱ ነው፣ ረሀብ የእሱ ነው። ሌላ ረሀብ የለኝም። ሌላ ነገር ፈልጌ ያልመጣሁን ብቻ ንገሩት። አንተን ላይክግና ፍቄ መጥቻለሁ በሉት። ሁላችሁም ይህንን ጸሎት ጸልዩ። በዚህ ያላችሁ በሚዲያ ላይ ያላችሁ ሁላችሁም ይህን ጸሎት ከኛ ጋር አስጸልዩ። ባላችሁ በስፍራ ኢንካውንተር ታደርጋላችሁ። ንገሩት ለኢየሱስ። እግዚአብሔር ያለ ፍቃዳችሁ ምንም ማድረግ አይፈልግም። ፍቃዳችሁን ስለሚፈልግ ፍቃደኛ ነኝ፣ አንተን ለማየት ፈልጋለሁ በሉት። ልቤን በደምህ አጥቤአለሁ። ሁለንተናዬ በደም የተቀደሰ ይሆን። ራሴን ብልቶቼን በደምህ ቀድሼ በፊት አቀርባለሁ አንተን እና አንተን ብቻ ማየት ነው የምፈልገው እያላችሁ ንገሩት። ይህ ጸሎት ኢንካውንተር ወደ እናንተ ያመጣል። ፍቃዳችሁን ለሱ ስጡት። ራሳችሁ ላይ ደሙን እየጠራችሁ የኢየሱስን ደም አንተን ልን ፍ ፍቃደኛ ነኝ ማየት ነው። ልክ እንደዚህ እያወጃችሁ ስትጸልዩ አንዳንዶቻችሁ። ሰውነታችሁ ውስጥ ድዝ የሚል ነገር ይሰማችኋል። ሰውነታችሁ መቋቋም የማችሉት ኃይል ወደ እናንተ መምጣት ይጀምራል። ያ የሱ መገኘት በዙሪያችሁ እንዳለ የምትረዱበት ነው። አንዳንዶቻችሁ ልባችሁ መፍራት ይጀምራል። ልባችሁ ላይ ከባድ ፍራት ይሰማችኋል። አንዳንዶቻችሁ ሰው የነካችሁ ይመስላችኋል። ከጀርባችሁ ሰው የነካችሁ ይመስላችኋል። ሰው ግን አደለም፣ ኤንጅሎች አሉ። አሁን በዙሪያቸው የእግዚአብሔር መገኘት በስሯችሁ አለ። ኢየሱስ በዙሪያችሁ አለ። ፊቱን ሊገልጥላችሁ፣ ራሱን ሊያሳያችሁ በዚህ አለ። እናንተ መጸለይ ያለባቸው ብቻ ነው ፍቃደኛ ነኝ አንተን ማየት ፈልጋለሁ። ፍቃደኛ ነኝ ራሴን ላንተ አሳልፈህ እሰጣለሁ። ፍቃደኛ ነኝ ልቤን ከፍቼልሃለሁ። ሁለንተናዬን በደም ይጠበው ሁለንተናዬን በደም ቀድሰው እያላቸው አውጆ ይህ ስፍራውን እግዚአብሔር ክብር ሸፍኖታል። ይህ ስፍራውን ግሎሪ ሸፍኖታል። ሰዎች ንፋስ የወሰዳቸው እስኪመስላቸው ሰዎች ከባባድ ብርሃን የሚያዩበት አንዳንዶች ዲዳ እስኪሆኑ ድረስ አንዳንዶች አይናቸው ዕውር እስከሚሆን ድረስ አንዳንዶች የሞቱ ሰዎች እስኪሆኑ ድረስ ብዙዎች ወደ ሰማይ የሚወሰዱበት ነው። ብዙዎች ክብሩን የሚያዩበት ሰዓት ነው። ብዙዎች ኃይሉን የሚያዩበት ሰዓት ነው። ከቅባቱ ጋር የሚነካኩበት ሰዓት ነው። ግሎሪ በዚህ ቤት በኃይል መጥቷል። ፈለኩ ራብ ከኝም በሉት ተጠማሁ በሉት። እስከ ዛሬ ስላልፈለኩ ይቅር በለኝ። እስከ ዛሬ ስላልተራብኩ ይቅር በለኝ። ንገሩ ንን አውጁላቸው ንገሩት፣ ንገሩት፣ ንገሩት። ከአፋችሁ አውጥታችሁ አሁን ስጸሊ በጣም ብዙ ሰው ነው። ጌታ ነው የሚያየው ብዙ ሰው ፌንት ያደጋል። ሰው የማይቋቋመው ክብር ነው በዙሪያ እየፈሰሰ ያለው እጅ በላይ መጥተዋል። አባቴ አጠገቤ ነው ያለው። ለልጆቼ ራሴ መግለጥ እፈልጋለሁ ብሎኛል። በቆምኩበት ስፍራ ሁሉ ኪዳን ገብቶልኛል። እኔ ለሱ ኖራለሁ፣ እሱ ደግሞ የሱን ሐሳብ በእኔ ይፈጽማል። የነገረኝ ኪዳን ይሄ ነው። ስለዚህ እሱ ሐሳብ ለእናንተ ራሱ መግለጥ ነው። ራሱን ለእናንተ ማስተዋወቅ ነው። ዮሐንስን እንደዚህ አለው። ዮሐንስን እንደዚህ አለው። እኔ ያለው ሞቼ ነበርኩ፣ አሁን ግን ይሄ ያው ነኝ። እንደገና እንዳዲስ ተዋወቀው። ፊቱ እንደ ፀሐይ ሲያበራ አየው አለ። ዮሐንስ ደረቱን በወርቅ መታጠቂያ የታጠቀ ነው አለ። እግሮቹ እንደ ጋለ ነሐስ ናቸው አለ። ከዓይኖቹ እሳት ይወጣሉ አለ። አየሁት እንደ ሞተ ሰው ሆኜ የወደቅሁ አለ። ያ የምታዩበት ሰዓት ደርሷል። ያ የምታዩበት ሰዓት ደርሷል። እዚህ ቤት የዮሐንስ ራእይ እውን ነው። እዚህ ቤት የዮሐንስ ራእይ ዛሬ ሕያው ነው። እዚህ ቤት ዛሬ ማየት ይቻላል። እዚህ ቤት ዛሬ ሕያው ነው። የሞተ አይደለም፣ የተነሳ ኢየሱስ አለ። ደጋግሞ ለሐዋርያቶች ራሱ ራሱ ደጋግሞ ደጋግሞ ራሱን ገለጠላቸው ይላት ከተንሳይ በኋላ ደጋግሞ ደጋግሞ ራሱን አሳያቸው። ላ ማየት ማየት ኦፕን ሄቨን የተከፈተ ሰማይ የተከፈተ ሰማይ የተከፈተ ሰማይ ሌፓሮስ ተዘጋጁ። ለኢ ፓራሲያ አካባ ሃታላቤ ተዘጋጁ ተዘጋጁ፣ ኢየሱስን ለማየት ተዘጋጁ። ለምኑ፣ ጠይቁት፣ ጠይቁት። አንተን ማየት ነው የምፈልገው፣ ራስህን እንድትገልጥልኝ ነው የምፈልገው። አይኖቼ እንድትከፍታቸው ፈልጋለሁ። አይኖቼ እንድታበራቸው ፈልጋለሁ። አይኖቼ እንድታበራቸው ፈልጋለሁ። ራስን ማየት ነው የምፈልገው። አይኖቼ እንድትከፍት ፈልጋለሁ። በሉት። አሁን በጉባኤ ውስጥ የሚንቀሳቀስ ከባድ ግሎሪ አለ ማየት ፈልጌ መጣሁት ብር አይደለም፣ ፈልጌ መጣሁት ወርቅ አይደለም፣ ፈልጌ መጣሁት ዝና አይደለም። አንተን ለማየት ግን መጥቻለሁ። ራስን ለማየት ግን መጥቻለሁ። በሉት እዚህ ቤት ዛሬም ደማስቆ ህያው ነው። እዚህ ቤት ዛሬም ኢየሱስን ማየት ይቻላል። እዚህ ቤት ዮሐንስ ራእይ ዛሬም ህያው ነው። እስጢፋኖስ አየሁት ያለው ክብር ዛሬም እዚህ ቤት ህያው ነው። ማየት ትችላላችሁ። ማየት በሉት እሱን ለማየት ጠይቁት ሊፓራሲያ ካባራዲያ ፕሬያርጉ ጸልዩ፣ ሲጋር ያላቸው ጸልዩ። ማየት ፈልጋለሁ፣ አንተን ማየት ፈልጋለሁ በለ አንተን ማየት እሻለሁ። ራስን ማየት እፈልጋለሁ። ጸልዩ ሲበርል የቆማችሁ አውጭው አንተን ማየት ፈልጋለሁ። ርብህኝ ላይ የመጣሁት በሉት ማየት ትችላላችሁ። አይገድባችሁም ያላችሁበት ቦታ። አንተን ለማየት ተርቤአለሁ። አንተን ለማየት ተጠምቻለሁ። ማየትና ማየት ነው የምፈልገው። ዓይኖቼን እንድትከፍት እፈልጋለሁ። የኔ ታሪክ የሚለወጣው አንተን ሳይ ነው። የኔ ሕይወት የሚለወጣው አንተን ሳይ ነው። በሕይወቴ ደማስቆ ሲሆን ነው። በሕይወቴ ላይ ላይፍ ሲቀየር ነው። አንተ ስትመጣ ላይፍ ይቀየራል። ህይወት ይቀየራ ማየት እፈልጋለሁ። በሎት ማየት ንገሩት ንገሩት ንገሩት ንገሩት አውሩት አውሩት ርበሄ የመጣውት ንገሩት እዚህ ጋ ያላችሁ ተናገሩ፣ አውሩ ማውራት ጀምሮ አንተን ማየት እፈልጋለሁ ራስንህን ማየት እፈልጋለሁ። ሕይወቴ አንተን ለማየት ተርባለች፣ ነፍሴ ተጠምታለች። ናፍቀኸኛ ልርበኸኛ። ዝም ብዬ ማገልገል አልፈልግም። በማቀው መስበክ አልፈልግም። ባነበብኩት መስበክ አልፈልግም። አይቻለሁ ብዬ መናገር እፈልጋለሁ። አይቼዋለሁ፣ አይቼዋለሁ። እኔ የአይን ምስክር መሆን ነው የምፈልገው። ባይኔ ያየሁትን መናገር ነው የምፈልገው። አየሁ ማለት ነው የምፈልገው። አየሁ ማለት ነው የምፈልገው። አየሁ ማለት ነው የምፈልገው።

አይኖቻቸውን ይከፍታል። አሁን ልጆቼን እተዋወቃለሁ ብሎኛል። ሴቶች ተዘጋጁ፣ ወንዶች ተዘጋጁ፣ ሕፃናቶች ተዘጋጁ፣ አባቶች ተዘጋጁ፣ አገልጋዮች ተዘጋጁ። መቶ መቶ መቶ ሺባላስ ሊባራዲያ ከባይ አቦስ ሺባላስ

ዘንተ ለፋታ የቦ ራካቴ ለፊያ ነው መሃሰካታ ሊፕሬዴኬቴ ላይ ከባድ እሳት እየፈሰሰብኝ ነው። ክብር ይሰማኛል። አስጨናቂ የሆነ ከባድ ክብር ይሰማኛል። ከባድ ግሎሪ እየፈሰሰ ነው። ለብዞች የሚሆን ግሎሪ እየፈሰሰ ነው። ለብዞች የሚሆን ኃይል እየፈሰሰ ነው። ትቀበሉታላቸው ይሄን ከባድ ክብር

አገኘች አገኘችሃ፣ ውሃ በሌለበት በደረቅ ምድር ነፍሴ ተጠምታ አገኘች አገኘች አገኘች። በልቤና በስብ እንደሚረካ ሰው ሳገኝ በልቤና በስብ እንደሚረካ ሰው ሳገኝ ተመች ተዩኒቨርስቲ ተኢየሱስ

አፊት መያ ባረ አሚው ክልኝ ተባረመድመያክብር ላይ ኢየሱስ ሲሆን አው ወንበር ያላችሁ ሰዎች ቁጭ በሉ። አይኖቻችሁን ጨፍኑ። አሁን ሰዓቱ ደርሷል። አይኖቻችሁን ጨፍኑ። ወንበራችሁ ላይ ደገፍ በሉ። ሁላችሁም አይኖቻችሁን ጨፍኑ። ወንበር የሌላችሁ ግድግዳ ያዙ። እቺት ግድግዳ ሲይዟት ይሆናል። አሁን ሲጸልይ ብዙ ሰዎች እንደሞተ ሰው ስለሚሆኑ ራሳቸውን መቋቋም አይችሉም። አሁን የምላችሁም ብቻ አድርጎ ብዙ ሰው በተቀመጠበት ከባድ በሱ ትይዩ ከባድ ብርሃን ይበራል ከዚህም መድረክ ወደሱ የሚበራ ከሰማይ እስከ ምድር የሚያክል ብርሃን፣ ያ ደማስቆ ላይ አየውት ያለው ጳውሎስ፣ ያ በራዩ ላይ በዮሐንስ ላይ ፊቱ እንደ ፀሐይ ሲያበራ አየውት ያለው ዛሬም ህያው ስለሆነ ለልጆቹ ይገለጣል። ዮሐንስን አየው እንደ አዲስ ተዋወቀው። ከዮሐንስ ጋር ሞቼ ነበርኩ አሁን ግን ህያው ነኝ አትፍራ፣ የሲኦል መክፈቻ መስጊያውን በቼ ነው እንዳለው ለብዙ ሰዎች አሁን የሚተዋወቃቸዋል። አንዳንድ ሰዎች በስማቸው ይጠራቸዋል። አንዳንድ ሰዎች አንደበታቸው ዲዳ ይሆናል። አንዳንድ ሰዎች አይናቸው ውር ይሆናል። አንዳንድ ሰዎች ይዟቸው ወደ ሰማይ ይዟቸው ይሄዳል። ብዙ መላእክቶች ጉባኤ ውስጥ አሉ። ወደ ሰማይ ብዙ ሰዎችን ይዘው ይሄዳሉ። እንደ ሞተ ሰው ነው የሚሆኑት። ብዙ ሰዎች ከተወሰነ ሰዓታት በኋላ ነው የሚነሱት። አንዳንዶች ካልጸለይ ኩላቸው ወደዚህ ምድር አይመለሱም። እግዚአብሔር ይዟቸው ይሄዳል። ሰማይን ያስጎበኛቸዋል ስሙን እንዲሸከሙ ያደርጋቸዋል ቀጣይ ዘመን ታላላቅ ነገር የሚገለጥባቸው ለዚች ምድር የማይኖሩ ለሰማይ የሚኖሩ ሰዎችን የሚያስነሳበት ሰዓት ነው ብዙዎች ኢየሱስን የሚያዩበት ሰዓት ደርሷል ሁላችሁም እንደተቀመጣችሁ አይኖቻችሁን ጨፍኑ ወደዚህ ወደዛ አትንቀልቀሉ አንዳንድ ሰዎች በቃ በአይኖቻችሁ ወደዚህ ወደዛ አትበሉ አይኖቻችሁ ጨፍኑ ተቀመጡ ጸጥ በሉ እምላችሁን ብቻ አድርጉ። ታይሙን ወቁት። አሁን የሚገለጥበት ሰዓት ነው። እሱ በሚገለጥበት ሰዓት ጸጥ ተብሎ እሱ ነው የሚጠበቀው። አይኖቻችሁን ጨፍ ናችሁ አይምሯችሁን ሰብስቡ። አይኖቻችሁን ጨፍኑ ነው ምላችሁ አይምሯችሁን እንዲሰበሰብ ነው። ስለ ማየት ብቻ አስቡ። አሁን ወንበራችሁን ደገፍ በሉ። ወደ ሊሾ እንዳትወድቁ የኢየሱስ ደም በለ ጌታ ሆይ በሉ። ልቤን ከፍቼልሃለሁ። አሁን አንተን የማይበት ሰዓቴ ነው። ልቤ ተከፍቷል። አንተን ማየት እፈልጋለሁ። እንደመጣህ አውቄአለሁ። ፍቃደኛ ነ ፍቃደኛ ነ አሁን ጸጥ በሉ። ጸጥ እንዳትጸልዩ እንዳትዘምሩ ዘምሩ መቀጠብቅ መቀጣብቁ አለ። ኢየሱስ ካለ ኪዳን ገባልኝ ካለ። አሁን ብዙ ሰዎች ያዩታል። ከባድ ብርሃን ፊታቸው ይመጣል። እንደ ሞተ ሰው ይሆናሉ። ብዙ ሰዎች እውር ይሆናሉ። አንዳንዶቹ ከወንበራቸው ይወድቃሉ። የተንሸራተቱ ብዙዎች መቋቋም አይችሉም። አንዳንዶች ዲዳ ነው የሚሆኑት በላያቸው ላይ የሚመጣውን ብርሃን መቋቋም ስለማይችሉ እንደ እስጢፋኖስ ያያሉ፣ እንደ ጳውሎስ ያያሉ፣ እንደ ዮሐንስ ያያሉ። ጸጥ በሉ! አትጸልዩ! በቃ ጸጥ አባ። የኢየሱስ ደም፣ የኢየሱስ ደም፣ የኢየሱስ ደም ሰማይን የከፈተ ክብርህን የገለጠ የልጅ የኢየሱስ ደም በሴቶች ላይ ጣርቻ አለው። በወንዶች ላይ ጣርቻ አለው። አሁን አባቴ ሰዓትህ ደርሷል። ያ የፊትህ ብርሃን ያቅባት በላያቸው ላይ እንዲመጣ ባሉበት ስፍራ ራስህን ትገልጥላቸው ዘንድ አሁን ሰዓቱ ደርሷል። አንድ የፊቱ ብርሃን አንዳንድ ሰዎች አሁን ማየት ስለማይችሉ ይደነግጣሉ። አይናቸውን ለመግለጥ ይታገላሉ፣ አያዩትም። አንዳንድ ሰዎች ይዟቸው ወደ ሰማይ ስለሚሄድ ይራመዳሉ፣ ተነስተው ሊሄዱ ይችላሉ። አንዳንድ ሰዎች እንደ ሰው ነው የሚነካቸው፣ ድምፅ ይሰማሉ። የፊቱ ብርሃን የፊቱ ብርሃን አንድ ሁለት ሶስት ተገለጥ፣ ፍሰስ፣ ተገለጥ፣ ፍሰስ። አሁን ሰዎችን ወደዚህ ታመጡልኛላችሁ፣ ቀስ እያላችሁ የሚወድቁትን ሰዎች መሬት እንዳይመታቸው። ፍሰስ። ሌሎቻችሁ ዝም ብላችሁ ጠብቁ። ሁላችሁም ጋር ነው የሚመጣው። ልባችሁን ይደክማቸዋል። ብዙዎቻችሁ ፍርሃት ፍርሃት ይላቸዋል። ከዛን ይወድቃሉ። አናኖቹ እዛ ባሉበት ጸጥ ብለው ወደ ሰማይ ይሄዳሉ።

መጣ ኢየሱስ መጣ። ሰዎች እንዳይጎዱ ቀስ አንሷቸው ቀስ እያረጋ፣ ፊታቸው ላይ ከባድ ብርሃን ስለሆነ የሚበራው፣ አንዳንድ ሰው ደንግጠው ለመሮጥ ይሞክራሉ። እንደ ሞተ ሰው ነው ይዟቸው የሚሄደው። ጭልጥ ነው የሚሉት። ከዛን ይነግሩናል። በስሜ ጠራኝ ይላሉ። ሰማይ ወስዶ አስጎበኘኝ ይላሉ። ተናገረኝ ይላሉ። ስለ ሀገር ይሰማሉ። ሚስጥሮችን ብዙ ይሰማሉ። ያወራቸዋል ጌታ መጣ። አዎ አንተ ጋር መጥቷል። አንተ ጋር የመጣው እሱ ነው። ልባችሁ ከባድ ፍርሃት ፍርሃት ይዘው ጠብቁት። ፍቃደኛ ነውይም ብላችሁ ጠብቁት። ልፍስፍስ እያለው ይወድቃል። ብዙ ሰዎች ይዟቸው ነው የሚሄደው። አየነው ይላሉ ይላሉ፣ ይናገራሉ። ውሰዳቸው፣ ውሰዳቸው፣ ውሰዳቸው፣ ውሰዳቸው፣ ውሰዳቸው፣ ውሰዳቸው፣ ውሰዳቸው፣ ውሰዳቸው። መጣ ኢየሱስ መጣ ኢየሱስ ተቀበሉት መጥተዋል እንግዳ መጥተዋል ተቀበሉት ተቀበሉት ተቀበሉት እንግዳ መጥተዋል ተቀበሉት

አንጧቸው ቀስ እያረጋቸው የወደቁ ሰዎችን ፖሊስ ሰው ላያቸው ላይ ይወድቃል። ከስር ወንበር ስር ዝማት በሉ ሰዎችን ሌላ ሰው ላያቸው ላይ እንዳይወድቅ ይዟቸው ይሄዳል። ይዛችሁ ነው ቶሎ ቶሎ ይወስዳቸዋል። ብዙ ሰዎችን ራሳቸው መቆጣጠር አይችሉ። አንጧት፣ እሷ ልጅ እዛ ጥግድም ግድግዳ ስር ይወደቀች እንዳትጎዳ ጠብቁ። ሁላችሁም መጣ ጉባኤ ውስጥ ከባድ ብርሃን እየተንቀሳቀሰ ነው። አንዳንዶች የተወጋውን እጅ አሳየኝ ይላሉ። አንዳንዶች የተወጋውን እግር አሳየኝ ይላሉ። አንዳንድ ሰዎች ልናየው አልቻልንም ብርሃኑ ያስፈራል ይላሉ። አየነው ይላሉ። አየነው ያስፈራል ይላሉ። በስማቸው የሚጠራቸው ብዙዎች አሉ ኢየሱስ

ኢየሱስ መጥቷል። አጠገቧ ነው። ወቅ እያረገ ነው። እዚህ ተጠብቆ ፈቃደኛ ለሆኑት ራሱን የሚገልጥበት ሰዓት ሄዶ ሄዶ ይውሰዳቸው ወደ ሰማይ ሄዶ ወሰዳቸው ወሰዳቸው ወሰዳቸው ወሰዳቸው ወሰዳቸው ወሰዳቸው ወሰዳቸው ወሰዳቸው ወሰዳቸው ወሰዳቸው ማየት ማየት ገና ነው እኮ። እኔ በጣም ቀስ እያልኩ እየጸለይኩ ነው ለማስተናገድ ስለማይመች ለምን? ኢየሱስ መጥቷል። ሰው ሊቆጣጠረው የማይችለው ግሎሪ እየፈሰሰ ነው። ብዙ ሰው ወንበሩ ላይ በተቀመጠበት ራሱ መቆጣጠር አይችልም። መጥቷል ኢየሱስ።

ምን ሆነች ነው? የቱጋ ነበር የተቀመጥሽ ው መጨረሻ? እዛ ሆንሽ፣ ምን መጣ? ለመግለጽ ይከብዳል። ሁሉ ነገርች ተወረሰ፣ እራስሽ መቆጣጠር አቃተሽ። ምን መጣ ፊት ለፊት ሱ ኢየሱስ ጌታ ነው። ኢየሱስ ነው የመጣው። እዛ ቁጭ ብለሽ ምን አየሽ? ኢየሱስ ነካሽ። አሁንስ ምን እያደረገ ነው ኢየሱስ? አሁንስ ምን እየተሰማሽ ነው? ግን አሁን እንኳን እዚህ